ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን በዚህ ሰላም ነው። እኔ ሰላም እንዳለው ሰላም እንደምትሆኑ ተስፋ አለኝ። እንኳን እንደ ብርሃነ መስቀሉ በሰላም በጤና ጠብቆ አደረሳችሁ። ተሳታፊ ነው። ከና አብርሃ ደረሰ ነው ሁላችንም ማለት ነው ያነሳው። እንኳን በሰላም መጣችሁ። ቤት አዲስ ከናችሁ ሰብስክራይብ ማድረግ እንዳትረሱ ላይክ እንኳን ደህና መጣችሁ ቤተሰብ፣ ወልከም ደቡብ፣ ላይክ ሰብስክራይብ እያደረጋችሁ እንኳን በድጋሚ በሰላም በጠና ጠብቆ ብርሃነ መስቀሉ ዋሳየን ዋሳያችሁ አደረሰን አደረሰ። የዕለት ስንክሳር እናነባለን እንደተለመደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መስከረም አስራ ሰባት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም አስራ ሰባት በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀሉ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቁስጥንጢኖስ እናት ንግሥት እልኔ ከተሰወረበት የገለጠችው ነው። የጎልጎልታን ኮረብታ በአስጌጥ በአስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራትን ክብር ግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞችም ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ስርዓትን ሰርተው አዘዙ። በይሁዳ ሀገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲህም እያደረጉ ኢሌኒ ንግሥትስ እስከመጣይ ድረስ ከሶስት መቶ አመት በላይ ኖሩ። እርሷን በመጣች ጊዜ ክብርግባውና ግባው ና የጌታችን ኢየሱስ ክርስቶስ መቃብርን እስከ አሳየዋት ድረስ አይሁድን ይዛ አሰቃየቻቸው። ያንንን ኮረብታም እስከ ጠረጉ ድረስ አስገደደቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ሰራች። በዚያች ቀንም አከበረዋት። ለመስቀሉም ባህልን መስከረም አስራ ሰባት ቀን አከበሩለት። የክርስቲያኑ ወገኖችም ሁሉንም ከሀገሮቻቸው በመምጣት ክብር ግባውና ለጌታችን ኢየሱስ ክርስቶስ የትንሣኤን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችንም በጎዳና እየተጓዙ ሳሉ ስሙ ይሳቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህ ይሳቅም የክርስቲያን ወገኖች ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትችላላችሁ? ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶክስ የሚባል አንድ ቄስ አለ። ህዝቡም በጎዳና ስጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መድር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይሳቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካለቻቸው ይህ የገማና የመረረ ውሃ ተለውጦ እስኪ ጣፋጭ ይሆን ይላቸው ነበር። ቀሲስ አውዶክስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይልቅ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የታምራትን ኃይሌ ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሴስ አውዶክስ በዚያ በገማ ውሃ ላይ ጸለየ። ውሃውንም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከዚያ ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብርግባውና ግባውና በጌታችን ኢየሱስ ክርስቶስ ስም አመነ። በከበረ ቄስ በአውዶኩስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካሃዲያንና ለአረማውያን የሚመርር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡ ውብ የሆነች የአማረች ቤተ ክርስቲያን ሰሩ። ሳምራዊ ሳቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሂዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው። ዜናውን በዚሁ ቀን ጽፈናል። ምዕመናንም በታላቅ ጾም መካከል በዓሉን ማክበር ስለአልተቻላቸው፣ በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም አስራ ሰባት ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግሥት እለን እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። አርኬ ሰላም ለእፀ ሕይወት ጽላሎተ ሀቡረ ዘተፈልጠ እንበትረ ሙሴ ነቢይ ዛብትረ ግብፅ ወሃጠ መስቀለ ክርስቶስ እምካሂድ እስከ ብዙሃነ ምጠ ሴተ

ወበሃይማኖቱ አእመነ ብዙሃነ ነፍሰ። በዚችም ቀን የከበረች ሮማዊት ታኦጊንስጣ አረፈች። የችም ቅድስቲ በደጋጎች ነገስታት በአኖሪዎስና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉስ መልእክተኞችም እጅ መንሻ ይዘው ወደ ንጉስ አሬኒዎስ መጡ። የሚመለሱን ጊዜዎችን ድንግል ታኦጌኒስጣን አገኟት የምታነበው መጽሐፍ በእጇ ውስጥ ነበር። ወደ ሀገራቸውም ነጥቀው ወሰዷት። ለህንድ ንጉስም ምስቶቹና ቤተሰቦቹ የሚትጠብቅ ሆነች። በአንዲት እለትም የንጉስ ልጅ አስጨናቂ በሆነ ደው የታመመ የከበረች ታኦጌኒስጣን ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት። በዚያን ጊዜም ዳነ። ከእርሷም ስለተደረገው ታምር የዚች የከበረች ድንግል ተኦግንስጣ ዜናዋ በሀገሩ ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደመቤት እንጂ እንደ አገልጋይ አልሆነችም። ከዚህም በኋላ የህንድ ንጉስ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ንፋስና ጨለማ በላዩ መጣ። ንጉሥ ግን የከበረች ታኦግንስጣ ስታማትብ ስላየ በመስቀል ምልክት ማማተብን ያውቅ ነበር እና ያን ጊዜ በጭጋጉ በጉሙ በጨለማውና በጥልቅሉ ነፋስ ላይ በመስቀል ምልክት አማተበ። ወዲያውንም ፀሐይ ወጣ። ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ የመስቀል ምልክት ድል አደረጋቸው። እጅግም ደስ አለው። ንጉሱም ከጦርነት በተመለሰ ጊዜ ለከበረች ታኦግንስጣ ከእግርዋ በታች ሰገደ። እርሱንና ቤተሰቦችንም ሁሉ፣ የሀገርም ሰዎች የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ህታ ወግንስጣንም እንዲህ አለችው፣ ይህ አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉሥ አሬኒዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት ይህንድ ንጉሥ ወደ ንጉሥ አሬኒዎስ መልእክተኞችን ላከ። ንጉሥ አሬኒዎስም ለመእመና ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መስዋዕትንም ቀድሶ ክብር ይግባውና የጌታችን ኢየሱስ ክርስቶስ ስጋውንና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታኦጊንስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጣችሁ እና ከእርሱ ቡራኬ ተቀበለች፣ እርሱም ከእርሷ በረከትን ተቀበለ። ከዚህም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የመንኩስናንም የመልኩስና ልብስንም በመልበስ እንደ እርሷ መሆንን ወደዱ። እርሷም እመምኔት ሆነች። የአባይታዊ ቀስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉስ አሬኒዎስ ተመልሶ የህንድ ሰዎች እንዳጠመቃቸውና ክብረ ግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉስ አሬኒዎስም እጅግ ደስ አለው። የሮሚ ሀገር ሊቀጳጳሳትንም ይህን ባህታዊ ኤጲስቆጶስ አድርጎ እንድሾምላቸው አዘዘው። እርሱም ኤጲስቆጶስነት ሹም ሽሞ ከህንድ ሰዎች ላካቸው። እጅግም ደስ አላቸው። ከዚህ በኋላ ታላቅ ቤተክርስቲያን ልሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚያ አካባቢ ታላቅ የጣወት ቤት ነበረ። በውስጡም ያማሩ ምሰሶዎች አሉ። ድንግሊቱ ታኦጌንስጣም ክብረ ግባውና ጌታችን ኢየሱስ ክርስቶስ ብዙ በማልቀስ ለመነቻን ጊዜም ኤልያም ሰዎች ከጣዖት ቤት ፈልሰው ሐናጽዎች ከምሽት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያንም ሁሉ ክብር ይገባውና ጌታችን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩት ጣዖቶቻቸውንም ሰብረው ክብር ይገባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም ሀገር ታላቅ ደስታ ሆነ። ቅድስት ድንግል ታኦግንስጣም ተጋድለዋን ከፈጸመች በኋላ እግዚአብሔርም አገልግላ ደስ አሰኝታ በዚያ ገዳም በደናግሎ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛም በጸለቷ ይማረን በረከቷም ከኛ ጋር አይኖር ለዘላለሙ አሜን። አሪክ ሰላም እብል ለታኦግንስጣሃ ሮማዊተ

በዚችም ቀን ለአባቶች ሊቃነ ጳጳሳት አስራ አራተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናሲዎስ አረፈ። ይህንንም ቅዱስ ንጉስ ዳኬዎስ ሊገድለው ፈልጎት ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልሄ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጽሐፍትን ተረጎመ። በዘመኑ በሮም ንጉስ በከሃዲ ዳኪዎስ እጅ ቅዱስ መርቀሪዎስ በሰማዕትነት አረፈ። ሁለተኛም ሰባቱ ደቂቀ ሶስት መቶ ሰባ ሁለት ዓመት አንቀላፍተው ነቁ። እሊህም ለጣዖት ሊያሰግዷቸው በፈለጓቸው ጊዜ ከዳኪዎስ ፊት የሸሹ ከፈርሶ ሀገር ከተላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ ግብፃዊው ታላቁ እንጦንስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናሲዮስ በሊቀ ጵጵስናው ሽሞት አስራ ሁለት ዓመት ኖረ። መንጋዎችን በትክክል በፍቅር በአንድነት እንጠበቃቸው እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት የማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን።

የዩኤስ ጤና የተክሲ ሌጥስ መታሰቢያቸው ሆነ። እግዚአብሔርን በጸሎታቸው ይማረን ለዘላለሙ አሜን። መስከረም አስራ ሰባት ቀን የሚከበሩ የዓመታዊ ቅዱሳን ባህላት አንደኛ ቅዱስ ይፃ መስቀል፣ ቅድስት እሌኒ ንግስቴ፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ መቃርስ ሊቀ ጳጳስ፣ ቅዱስ አውዶኪስ ቀሲስ ብጽት ጌታ ኦጊንስታ ሮማዊት ቅዱስ ድዮናስዮስ ሊቀ ጳጳሳት፣ ወራዊ በዓላት ቅዱስ ስጢፋኖስ ሊቀ ዲያቆናስ ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መኬሲሞስ እና ዶማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለጾን የዋ ቅዱስ ኤጲፋኒዮስ ሊቀ ዘደሴተ ቆጵሮስ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው እና መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቀረንቶስ ምዕራፍ 1 ቁጥር 18 እስከ

ለዛ ጸሐፎ በድርሻት ወለዛ ጸሐፎ እንደይደረት ለዛ ነገሩ ወለዘ ተርገሙ በልሳነ አዲስ ወለዘ ሰማቃ ለበልዛ መንፈስ በጸሎት ወማማና ረቅት ተከሉ ባይስ ሀብሩ ወማረን ኢየሱስ ክርስቶስ ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባን እንደተቀበለ የሁሉ ጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልህን መስገናት ተቀበል። እናንተም ቅዱሳን ነቢያት ወንጌል ሰባኪያን ሐዋርያት፣ ሰማዕታት እና ጻድቃን፣ ትጉሃን መላእክቲ ፍጹማን ደናግል፣ እንዲሁም ደጋጎጅ መለክሳት ወይ ልጅ አዋቂ ሳይለ የምንሰበሰብበት የጉባኤ ቦታ ባረፉ የመጽሐፍ ወረቀት አዘጋጅቶ ብራና ደምቶ የጻፈውና ጻፈውን ከጌዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈሱና በተመስጦ ልቦና ያዳመጠ በደለኛን ሁሉ የምታስመው የጌታ እናት በማርያም ስል ኢየሱስ ክርስቶስ በአንድነት